ድጎድድጎደማይታይ ነገር የለም። ዛሬ ደግሞ ምንድን ነው የምናየው? ጉድኮ ነው። ወይኔ ሳሬ፣ ሀይሚ ተዋረደች። ወደ አይነት ጊዜ ደረስን ወይ ሀይሚ እንደዚህ ትወረጃለች። ራስሽ ምን አለበት። እና ውዶች፣ ሰላም ሰላም። ውድና የተከበራችሁ ያለምጡ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ አላቸ ወ ሀገርም ከውጭ መላችሁ ሰላማችሁ ብዙ ይበልልኝ። ዛሬ ይዤላችሁ የመጣሁት እንደተለመደው ያው ሀይሚና ዳኒ ነው። ዛሬ ሀይሚ እንኳን ለሁለት መቶ ኬ ደስ ሳለሽ ብዬ ያለው አዎ፣ በዚያ አጋጣሚ የሁለት መቶ ኬ ስለገባሽ ደስ ብሎናል። ዳኒም መቶ ኬ ስለገባ ደግሞ ደስ ብሎታል። በዚያ ገጠሜ ያው ዳኒ ለሀይሚም ለራሱ መቶ ኬ ለሀይሚ ሁለት መቶ እያከበረ ነው ማለት ነው። በዚያ አጋጣሚ ደግሞ የፍቅር ጥያቄ አዘጋጅላት አለው ምናምን እያለ ነበር ማለት ነው። እና በጣም ነው ሁሉም እዚህ ጋር ግማሽ በርቱ፣ ግማሾቹ ለዳኒነ ያሰቡት፣ ግማሾቹ ደግሞ ለብሩኬን ያሰቡት ማለት ነው። ለሀይሚ ሀይሚ እዚህ ቦታ መገኘት አልነበረባት። ለምንድ ነው እዚህ ጋር የምትገኘው እየተባለች የምህት ጦሯት ነበር ወንድሞቿ ዳኒም ደግሞ በዚህኛ በኩል ያሉትን ሀይሚ ደስታ ነው፣ የዳኒም ደስታ ነው። ለምንድነው ደስታችን የምትበጠብጡት? በማለት እየተከራከሩ ነበር እና እንደምታውቁት የዚህ ሚዲያ ላይ የምናውቀው ወንድማችን እንትና በጣም ነበር እየረብሻቸው የነበረው እና በጣም ነበር ለምን እንደዚህ ታረጋለች ጓደኛ ጓደኛ አንተ ጓደኛ ህን እያለች ያለው ለሶሲ አታከብርሞ ሰላሳ ኬ ይገባታለት። ለሶሲ አታከብርሞ ተፈለግ ዛሬ ይህቺ በቅርብ ሰዓት መጣ። ለምንድን ነው ለሶሲ ሁለት መቶ የምታከብርላት ትናንትና መጣ? አንተ ለምንድን ነው እንደዚህ የምታረገው? በማለት የምር በጣም እየተቆጡት ነበር፣ ለዳኒ ማለት ነው እና ብ ገጣሚ ም ትለያለ ማለት ነው ትለያለ ከምር እና በዚህ አጋጣሚ ያው የመጀመሪያ ጓደኛው መጣች። እሷም ስትመጣ በጣም ተበጠበጠ ማለት ነው። እኔን አራት አመት ሙሉ በህይወት የየቀለድ ከአራት አመት ሙሉ አንድ ቀን ጊዜ አንድ ቀን እንደዚህ አይነት ፕሮግራም ሳታቀርብልኝ እንዴት ለሷ ትናንትና መጣ እንደዚህ ፕሮግራም ታቀርባለ በማለት እሷም መጣችናት ያው እንዳለ ፕሮግራሙ አበላሸችው ማለት ነው። እና እኔ ባይዘው ይሄ በጣም ነው ደስ ያለኝ፣ ፕሮግራሙ እንደዚህ በመሆኑ ምክንያቱም እሱ ያለ ቦታው ነው የተገኘው። እዚህ ቦታ መገናኘን ነበረብን። ማክበር ካለበት ከመጀመሪያ ከፍቅረኛው ከሶስት ነበር ማክበር ከፈለገ ማለት ነው። ግን እሱ ያለንድ ነው ታሚ ጋር ይህን ሁሉ ለምን ሀይሚ የምናቀት ተብሮኬ ነው። እንደገና እሱ ደግሞ ጭራሽ ቀለበት ሊያስረላት የፍቅር ጥያቄ ላይቀርበላት፣ ግን አልተሳካላትም አልተሳካለትም እንደዚህ ማድረግ አልነበረበት። ምክንያቱም ለመጀመሪያው ፍቅረኛ ሪስፔክት ማድረግ ነበረበት። ለምን እንደዚህ ያረጋል? ለምን እንደዚህ መሆን አልነበረበትም። ለምን የምር በቃ ሁላቸውን የተቆርጡት ማለት ነው። እኔም ያው ትንሽ ቅር ብሎኛል። ደስታቸው በደስታቸው እንደዚህ መሆኑ ደስ ብሎኛል፣ ግን እዚህ ጋር እሱ ቀለበት ላይ ያስርላት የፍቅር ጥያቄ ላይ ያቀርብላት ይሄ ተገቢ አይደለም። ግን በደስታቸው ደስ ብሎኛል፣ ችግር የለውም። ያው የለፋበት እንደዚህ ሲያገኙ ደስ ይላል። ሆኖም ግን ያለ ቦታው እንደዚህ ነበር፣ ያለ ቦታው ሲገባ ደግሞ ጥሩ አደለ። ለምን ማለት ያው ሶሲም በጣም ተናዳ ነው የመጣችው። የምር እየበጠበጠችሁ ነበር። ጌኮ ራሱ አበላሹት። ብዙ ነገር ተደርጓል ማለት ነው። ዘገጣሚ ያው ሶሲም አካላት ነው። በሶሲም አልፈርድም፣ ምክንያቱም ሶሲ አራት አመት ሙሉ የለፋችበት ብዙ ነገር ወጣ ውረዳ ያዩ በዳብሮ ያሳደጉት ቻናል፣ ይሄን ቻናል ግን እሱ ዛሬ ትናንትና መጣ ሀይሚናው ለኔ ቦታ የሰጣኝ ለኔ ጊዜ ሰዋሰታ ለዚህ ደረጃ በቀጭኝ ሀይሜነች ብሎ እሷን እናቋሹ ሀይሜን ከፍ ከፍ ማድረግ ምንድነው ደስ እና እንደዛ እየተባለ ነበር። እና ውዶቼ በጣም ነው የዛሬ ሀይለኛ እንትን ነበር፣ ግን ፕሮግራሙ እንደዚህ መሆን የለበትም ነበር በአግባቡ መጠቀም ነበረባቸው። ያው ምግቡም ሳይበላ ኬኩም ሳይበላ ሁሉም ነገር እንትን እንደተባለ ተበጠበጠ ማለት ነው። ግን በጣም ይህ ሁሉ የመጣው ለምንድ ነው? እሱ በትክክል በትክክል እንዳግባው ቢሆን ተመጀመሪያ ፍቅረኛ ቢያከብር ነው ሁሉ አይፈጠርም ነበር። ግን እሱ ያው ሰው ሰው እንደዚህ እሷንም ሀይሚም እዚህ ቦታ መገኘት አልነበረባትም። እዛ ለምንም ለምንም ብሎ ተሷ ተደርጎ ከእሱ አርቋል። የለም እና እሷን ለምን እንደፈለገች ትሆን ብሎ ማለት ነው። ያስለሆነ ደግሞ እሱ ያው እሱ ደግሞ ያንን አጋጣሚ ተጠቅማ ክፍተት አገኘች፣ በዚህ ደግሞ ገባች ማለት ነው። ይሄ ይምር እንደዚህ መሆን አልነበረበትም። ሀይሚዬ እራስሽን ለምን ለማታስከብሪ? ለተመልካች ለምንድነው ክብር የሌለሽ? ቢያንስ ወለታ ለተመልካች ክብር ይኑር፣ እሺ እንደዚህ ጥሩ አይደለም። ያው ደስታሽ ከቤተሰብ ከጓደኛሽ ማክበር ነበረብሽ እና እንደዚህ አልነበረም። እና ወጥቼ በጣም ነው ሁሉም ኮሜንት ላይ በምናየው ነገር ሁላቸው ነው እንትን ያሉት ማለት ነው። ሁላቸው ምንድን ነው ሀይሚ ባለቦታሽ ተገኘሽ፣ ለምን እንደዚህ የምትሆኚ፣ ለምን እንደዚህ ታደርጋለሽ እያሏት ነበር ኮሜንት ላይ እና በጣም ነበር እንትን ያሉት ማለት ነው። ያው አንዳንድ ያጋጠማል ከሶስት ክብረ ስገድ ያው እሷ አላሰበችውም አጋጣሚ ኖሮ የተቀራች ሰምታ ታውቀው ነገር የለም ግን ምሳሌ መፍረድ የለብንም ግን ሆኖም ግን እንደዚህ ስታይ ይህ መሆን የለበትም ማለት ነበረባት ከመጀመሪያውም። ያው እሷ ቆማ እንደዛ እንትን እያለች ነበር አጋጣሚ ያው የመጀመሪያ ፍቃኛ መጣች እንትን እንትናሉም እንጂ ያው እሷማ መጀመሪያ ደስ ብላትም ቆማ ነበር ደስ ብሏት። ታረግለት ማለት እንደሆነ እንደዚህ ለምን ይሆናል? ቤተሰቦች ያው ሁላችሁ ማስተያየት ሰታች ኮሜንት ላይ እስኪ፣ እናንተስ ምንድን ነው የተሰማችሁ? እኔ በጣም ነው የተናደድኩት፣ ምክንያቱም እንደዚህ መሆን አልነበረበትም። እዛው ሁለት አመት ሙሉ አመት ሙሉ አመት ደግሞሽ እንደዚህ ቤቱ ተከፈተች። ግን እንደዚህ መሆን አልነበረበትም ነው የምለው። እኔ እንደኔ ማለት ነው፣ አለቦታ መገኘት አልነበረባትም። በቃ ሴት ልጅ ነች፣ መከበር አለባት። ምንድን ነው እንደዚህ ከባድ ነው። ብቻ ያው አንዳንዴ ስብሰት ቢኖር እያወቅ የምናጠፋው ነገር በኋላ ላይ ይቆጨናል። እሷ አሁን ምንም አይመስላትም። ያ ስለሆነ ምንም ስለማይመስላት ለዛ ይሆናል። ብቻ አንዳንዴ የሁሉ ነገር ያው ሁሉም ተብራርቶ ይወጣል። ሌላ ቀን ያው ፍራንክም ይሁን ምንም ይሁን አይታወቅም። በዛ አጋጣሚ ቪዲዮ የወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። አንዳንዴ ቪዲዮ ለቅላቸዋለሁ ማለት ነው። ውዶች እየገባችሁ ላይክ እያደረጋችሁ ሰፋርጉኝ።